ሰላም ሰላም፣ እንዴት ናችሁ? አካም ነጋጌ? ስኒ የለርን ዊዝ ፊራ ዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ በአዲስ ርዕስ እና በጣም አስፈላጊ በሆነ ርዕስ በቀላሉ በአፋን ኦሮሞ ውስጥ እንዴት ስለ ጊዜ መናገር እንደምንችል፣ ሰዓት ሰው እንዴት መጠየቅ እንደምንችል፣ እንዲሁም ደግሞ ሰውኛን ሲጠይቀን እንዴት ሰዓቱን ለሰው ማስረዳት እንደምንችል ወይም መግለጽ እንደምንችል እናያለን ማለት ነው። እንዲሁም ደግሞ ነገ፣ ከነጎዲያ፣ ትናንት ማታ እንደዚህ የሚሉትን ቃላቶች በስነስርዓት በሚገባቸው መንገድ ስለ ጊዜ እንዴት ማውራት እንደምንችል በዚህ ቪዲዮ የምትማሩ ይሆናል። ቪዲዮን ላይክ አርጋችሁ መጀመር ትችላላችሁ። ቀጥታ ወደ ትምህርቱ እንሄዳለን። እንጀምር። እሺ፣ ስለ ጊዜ ማውራት ዋኤ የሮ ዱበቹ። እዚህ ትርጉሙ ስነግራችሁ ስለ ማለት ዋኤ፣ ስለ ጊዜ ዋኤ የሮ። ጊዜ የሮ ማለት ነው። ዱበቹ ማውራት ነው። ስለዚህ ጊዜ ማለት የሮ ማለት ነው። ሰዓት ቀጥታ ሰዓቲ ብለን እንትረጉመዋለን በዚህ ቪዲዮ። እስኪ አሁን ለምሳሌ ለመጀመሪያ ያክል እንዴት አንድን ሰው ሰዓት መጠየቅ እንደምንችል እኒህ ሰዓት ስንት ነው ሰአቲን ሜቅ ሰዓት ስንት ነው ሰአቲን ሜቅ ሰዓት ልትነግረኝ ትችላለህ ሰዓቲ ነቲህሙ ደንዴሳ ሰዓቲ ነቲህሙ ደንዴሳ ልትነግረኝ ማለት ነቲህሙ መንገር ሂሙ ነው ልትነግረኝ ሲሆን ለኔ አይደል፣ ነቲ ነቲ ማለት ለኔ እንደማለት ነው። ልትነግረኝ ነቲ ሂሙ ትችላለህ ደንዴሳ ሰዓት ልትነግረኝ ትችላለ ወይንም ደግሞ ሰዓት ልትነግርኝ ትችያለሽ። ለሁለቱም ሰዓቲ ነቲ ሂሙ ደንዴሳ፣ ወንድም ሴትም ቢሆን ችግር የለውም ማለት ነው። ሰዓቲ ነቲ ሂሙ ደንዴሳ ብለ መጠየቅ እንችላለን። ሰዓት ስንት ሆነ ሰዓቲን ሜቀ ተ ስንት ማለት ሜቀ ሆነ ተ፣ ሰዓት ስንት ሆነ ሰዓቲን ሜቀ ተ። ሰዓቲ ሜቀ ተ በላችሁ መጠየቅ ትችላላችሁ። ምን ያህል ጊዜ ይወስዳል የሮ ሃመሚ ፉደታ። ምን ያህል ማለት ሃመም ማለት ነው። ስለዚህ ምን ያህል ጊዜ ይወስዳል የሮ ሃመሚ ፉደታ ስንት ሰዓት ይጨርሳል? ሰዓቲ ሜቀ ፊጠ? ስንት ሰዓት፣ ሰዓቲ ሜቀ፣ መጨረስ ፊጡ ነው፣ ይጨርሳል ፊጣ። ስንት ሰዓት ይጨርሳል? ሰዓቲ ሜቀ ፊጠ? ምን ያህል ያቆየናል? ሀመምኑ ቱርሳ? መቆየት ቱሩ ነው። ምን ያህል ያቆየናል? ሀመምኑ ቱርሳ ይቆያል ኒቱራ ይቆያል ኒቱራ ብለን መጠየቅ እንችላለን። ብዙ ጊዜ ደግሞ ማወቅ የምንፈልገው ነገር አሁን ለምሳሌ መሥሪያ ቤት ሊሆን ይችላል ወይም ትምህርት ቤት ወይም ክሊኒክ ሊሆን ይችላል፣ ስንት ሰዓት ላይ እንደሚከፈትና ስንት ሰዓት ላይ እንደሚዘጋ ለመጠየቅ፣ ስንት ሰዓት ላይ ይከፈታል ሰዓቲ ሜቀረት በናማ ሰዓቲ የቀረት በነማ? ስንት ሰዓት ላይ ይዘጋል? ሰዓቲ የቀረት ጩፈማ? ስንት ሰዓት ላይ ይዘጋል? ይዘጋል ማለት ጩፈማ። ይዘጋል ጩፋማ። ስንት ሰዓት ላይ ይዘጋል? ሰዓቲ የቀረት ጩፋማ? አሁን ለምሳሌ ትምህርት ቤት ነው እንበል። ትምህርት ቤት በአፋን ኦሮሞ መነበሩም ሳ ነው። ስለዚህ ትምህርት ቤቱ ስንት ሰዓት ላይ ይከፈታል? መኒ በሩም ሳ ሰዓት የሚቀረት በነም። ጤና ጣቢያ ደግሞ እንበል ጤና ጣቢያ ቡፈተ ፈያ ይባላል። ስለዚህ ጤና ጣቢያው ስንት ሰዓት ላይ ይከፈታል? ቡፈን ፈያ ሰዓት የሚቀረት በነም። ሆስፒታል ሰዓት ስንት ሰዓት እንደሚዘጋ ደግሞ ለማወቅ፣ ሆስፒታሉ ስንት ሰዓት ይዘጋል? ሆስፒታሊ ሰዓቲ ሜቀት ጩፈማ፣ ሆስፒታሊ ሰዓቲ ሜቀት ጩፈማ ብለን መጠየቅ እንችላለን። ስንት ሰዓት ላይ ትደርሳላችሁ ብለን ለመጠየቅ፣ ሰዓቲ ሜቀት ጌሱ፣ ሰዓቲ ሜቀት ጌሱ። መድረስ ገኡ ይባላል። ትደርሳላችሁ ብለን ለመጠየቅ ጌሱ ስንት ሰዓት ላይ ትደርሳላችሁ? ሰዓት የቀረት የሱ። እሺ አሁን ደግሞ እንዴት መልስ መስጠት እንደምንችል ሰዓት የቀተይ ብለን ስንጠየቅ እንዴት እንደምንመልስ ደግሞ ኒ በጥያቄያችሁ መሰረት የቴሌግራም ቻናል ክሬት አድርጌ ያለው ቴሌግራም ቻናል ይከፈትልን፣ ቴሌግራም ቴሌግራም ብላችሁ በተደጋጋሚ ስጠይቁኝ ነበር እና ስለዚህ የለርን ዊዝ ፊራ ቴሌግራም ቻናል ተከፍቷል። ሰርች ባራችሁ ላይ ለርን ዊዝ ፊራ ብላችሁ ሰርች በማድረግ ይህንን ቻናል ጆይን አድርጉ እና የተለያየ ብዙ ፋይሎች ይለቀቅበታል። ጆይን በማድረግ ቤተሰቡ ኑ። አመሰግናለሁ። አንድ ሰዓት ነው ሰአቲ ቶኮለ። አንድ ሰዓት ነው ሰአቲ ቶኮለ። አንድ ሰዓት ከአምስት ደቂቃ ሰዓቲ ቶኮፍ ደቂቃ ሸን። አንድ ሰዓት ከአምስት ደቂቃ ሰአቲ ቶኮፍ ደቂቃ ሸን። አምስት ሸን ነው፣ አንድ ቶኮ ነው። አንድ ሰዓት ከአምስት ደቂቃ ሰዓቲ ቶኮፍ ደቂቃ ሸን ሁለት ሰዓት ከአስር ደቂቃ ሰዓቲ ለማፍ ደቂቃ ቁደን፣ ሁለት ሰዓት ከአስር ደቂቃ ሰዓቲ ለማፍ ደቂቃ ቁደን። ወይንም ደግሞ በቀላሉ ሁለት ከአስር ይባላል። ሰዓት ወይንም ደቂቃ ማለት ሳይጠበቅብን ሁለት ከአስር ለማፍ ቁደን ሁለት ከአስር ለማፍ ኩደን። ሁለት ከሩብ ለማፍ ሩቢ። ሁለት ከሩብ ለማፍ ሩቢ። ወይንም ደግሞ ከአስራ አምስት ደቂቃ ማለት እንችላለንለ ሁለት ከአስራ አምስት ለማፍ ኩደሸን። ሁለት ከሩብ ለማፍ ሩቢ። ሶስት ከተኩል ሶስት ከተኩል ሰዲፍ ወለካ፣ ከሰላሳ ደቂቃ ሲሆን ተኩል አይደል የሚባለው፣ በኦሮምኛ ደግሞ ወለካ ይባላል። ሶስት ከተኩል ሰዲፍ ወለካ፣ አራት ከተኩል አፉሪፍ ወለካ፣ አምስት ከተኩል ሸኒፍ ወለካ። ለዘጠኝ ሩብ ጉዳይ፣ አሁን ለምሳሌ ሰዓቱ ስምንት ሰዓት ከ45 ደቂቃ ሲሆን ለዘጠኝ ሩብ ጉዳይ አይደል? በኦሮሚኛ ለዘጠኝ ማለት ሰገልጄቹ፣ ሩብ ጉዳይ ሩቢ ሂርኡ። ለዘጠኝ ሩብ ጉዳይ ሰገልጀቹ ሩቢ ሂርኡ፣ ሰገልጀቹ ሩቢ ሂርኡ ለዘጠኝ ሩብ ጉዳይ ማለት ነው። ከአርባ አምስትም ማለት ትችላላችሁ። ስምንት ከአርባ አምስት ሰዴቲፍ ደቂቃ አፉርተሚሸን ዮካን ሳዴቲፍ አፉርተሚሸን ሰገልጀቹ ሩቢ ሂርዑ ለዘጠኝ ሩብ ጉዳይ ማለት ነው። ለዘጠኝ አስር ጉዳይ ከሆነስ ለዘጠኝ ማለት ሰገልጀቹ ብያችኋለሁ። አስር ጉዳይ አስር ኩደን ነው፣ ጉዳይ ሂርዑ ነው። ለዘጠኝ አስር ጉዳይ ሰገልጀቹ ኩደን ይርዑ ለዘጠኝ አስር ጉዳይ ሰገልጀቹ ኩደን ይርዑ። አስራ ሁለት ከተኩል አስራ ሁለት ከተኩል፣ ይህን ለእናንተ እንደ ጥያቄ ልለፈው። ስለዚህ ኮመንት ላይ መልሱ ንገሩኝ። አስራ ሁለት ከተኩል በኦሮምኛ ምንድን ነው የሚባለው? ቁጥሩንም ለራሳችሁ አውቃችሁ ከዛ ከተኩል ምን እንደሚባል አስተምሬያችኋለሁ። አስራ ሁለት ከተኩል ምን እንደሚባል በኦሮምኛ ኮመንት ላይ ጻፉልኝ። ስለ ጊዜ ስናወራ በጣም አስፈላጊ የሆኑ ቃላቶች አሉ አይደል? በጣም የማይቀሩ ቃላቶች፣ ቀን በቀን የምንጠቀምባቸው እነሱን አንድ በአንድ እናያለን። መች ዮም፣ መች ዮም። መች ልሂድ። ለምሳሌ መች መሄድ እንዳለባችሁ ስጠይቁ፣ መች ልሂድ ዮም ዴሙ ቀላሉ መች ዮም ነው። ከዛ በኋላ ቀጥሎ ያለውን ቃል ትርጉም ማወቅ ነው ማለት ነው። መች ልሂድ፣ ዮም ዴሙ። መች ልሂድ፣ ዮም ዴሙ። መች ይከፈታል፣ ዮም በነማ። መከፈት በነሙ ነው። ይከፈታል፣ በነማ። መች ይከፈታል፣ ዮም በነማ መች ይከፈታል ጥያቄ ነው። ዮም በነማ ዮም በነማ መች መች ትሰራላችሁ መች መች ትሰራላችሁ ዮም ዮም ወጀቱ መስራት ወጀቹ ነው መች መች ትሰራላችሁ ብላችሁ ለመጠየቅ ዮም ዮም ወጀቱ ለመች ዮሚፍ ለመች ዮሚፍ። ለመች ይደርሳል ዮሚፍ። ቀቀበ መድረስ ቀቀበ ነው። ይደርሳል ቀቀበ። ለመች ይደርሳል ዮሚፍ ቀቀበ ማለት ይቻላል። ነበር፣ ዮም ቱሬ። መች ነበር፣ ዮም ቱሬ ለእንደዚህ አይነት ጥያቄዎች ደግሞ መልስ የሚሆኑ ቃላት አሏ፣ ስለ ጊዜ ስናወራ። ስለዚህ እነዚህ በጣም አስፈላጊ ቃላት ናቸው። እሺ እነሱን እኒያውን ደግሞ ዛሬ ሐርዕ፣ ዛሬ ሐርዕ፣ ዛሬ ሐርዕ፣ ዛሬ ሐርዕ፣ ነገ ቦር፣ ከኔ ጋር በሉት ያው እዛ ላይ ስለጻፍኩላችሁ በኦሮምኛም በአማርኛ ከኔ እኩል በሉት። ነገ ቦር፣ ነገ ቦር፣ ትላንትና ከሌስ፣ ትላንትና ከሌስ፣ አሁን አም፣ አሁን አም፣ አሁን ገና አመሬፉ አሁን ገና አመሬፉ በኋላ ቦድ በኋላ ቦድ ቅድም ሲለ ቅድም ሲለ ጠዋት ገነም ጠዋት ገነም ጠዋት ገነም ማለዳ በሪ ማለዳ በሪ ማታ ገልገል ማታ ገልገል አመሻሽ ገረገልገላ አመሻሽ ገረገልገላ ለሊት ሀልከን ለሊት ሀልከን

ጉያ ጉቱ ወደ ፊት ገረ ፉል ዱራቲ ወደ ፊት ገረ ፉል ዱራቲ በዚህ ሳምንት ቶርቤ ከነ በዚህ ሳምንት ቶርቤ ከነ በዚህ ሳምንት ቶርቤ ከነ በዚህ ወር በዚህ ወር ጂያ ከነ በዚህ ወር ጂያ ከነ በዚህ ዓመት ወጋ ከነ በዚህ ዓመት ወጋ ከነ ያለፈው ሳምንት ቶርቤ ደርቤ ያለፈው ሳምንት ቶርቤ ደርቤ ከሳምንት በፊት ቶርቤ ዱራ ከሳምንት በፊት ቶርቤ ዱራ በዚህ ጊዜ የሮ ከነት በዚህ ጊዜ የሮ ከነት ድሮ ዱር ድሮ ዱር ከድሮ ጀምሮ ዱሪ ካሴ ከድሮ ጀምሮ ዱሪ ካሴ። እነዚህን ይመስላሉ። ስለዚህ እነዚህ በጣም አስፈላጊ የሆኑ ቃላቶች ናቸው ማለት ነው። በደንብ እንደገባችሁ ለማወቅ አንድ አምስት ጥያቄ አዘጋጅቼላችኋለሁ። እነዚህ አምስት ጥያቄዎቹን እኔ በአማርኛ ልላቸዋለሁ። እናንተ ትርጉሙን፣ ጥያቄም ሊሆን ይችላል መልስም ሊሆን ይችላል፣ ግን ትርጉሙን በኦሮምኛ ትነግሩኛላችሁ ማለት ነው። ሆስፒታሉ ስንት ሰዓት ነው የሚከፈተው? የመጀመሪያ ጥያቄ ይሄ ነው። ሆስፒታሉ ስንት ሰዓት ነው የሚከፈተው? ሁለተኛ ጥያቄ፣ አምስት ሰዓት ከአርባ አምስት ደቂቃ አምስት ሰዓት ከአርባ አምስት ደቂቃ በኦሮምኛ ምንድን ነው? ሶስተኛ ጥያቄ ከሰዓት ይከፈታል። ከሰዓት ይከፈታል። አራተኛ ጥያቄ ከሰዓት ነበር። ከሰዓት ነበር፣ በኦሮምኛ እንዴት ነው የሚባለው? ከሰዓት ነበር። አምስተኛ ጥያቄው ደግሞ መልሱን አይደል የምትጽፉት። ከአወቃችሁ ታደርጉታላችሁ ማለት ነው። ቪዲዮ ከነ ላይክ ይፊ ቻናሊ ከነሞ ሰብስክራይብ ጎዳ። ቪዲዮ ከነ ላይክ ቻናሊ ከነሞ ሰብስክራይብ ጎዳ። እችኛ እንኳን እንደማትከብዳችሁ አውቃለሁ፣ ደግሞ እንደምታደርጉት አልጠራጠርም። እነዚህን የለርን ዊዝ ፊራ ሶሻል ሚዲያ ቻናሎች ፎሎ በማድረግ ሰብስክራይብ እንዲሁም ደግሞ ጆይን በማድረግ ቤተሰብ የሆኑ ብዙ ፋይሎች እና ብዙ ቪዲዮዎች ይለቀቃሉ። ስለምትከታተሉ እናመሰግናለን። በየ ገለቶማ ቀጣይ በሌላ አስተማሪ ርዕስ ከምንገናኝ ድረስ ነጋን ቱራ፣ ሰላም ቆዩ። ቻው